በዓለማችን ትልቁ ቤተሰብ የነበራቸው ህንዳዊ አባወራ አረፉ። 39 ሚስቶች ዘጠና አራት ልጆችና ሰላሳ ሦስት የልጅ ልጆች ነበራቸው ተብሏል። በዓለማችን እጅግ ትልቁ ቤተሰብ ባለቤት የነበሩት እንደ አባወራ ዚዮና ቻና ከዚያ ዓለም በሞት መለየታቸው ተዘግቧል። ዚዮና 39 ሚስቶች ዘጠና አራት ልጆችና ሰላሳ ሦስት የልጅ ልጆች የነበራቸው ሲሆን ሁሉም በአንድ ጣራ ሥር ይኖሩ ነበር ነው የተባለው። የስልሳ ሰባት ዓመቱ ዚዮና ቻና ህንድ ውስጥ በምትገኘው ሚዞራም ክፍለ ሀገር በምትገኝ የባንክ ታውንግ መንደር ውስጥ ይኖሩ እንደነበር ተገልጿል። ቤተሰቡ አንድ ላይ የሚኖሩበት ባለ አራት ፎቅ መኖሪያ ቤት ሲሆን ከመቶ በላይ ክፍሎች ያሉት ግዙፍ ህንፃ ነው ነው የተባለው። ይህ ቤተሰብ በብዛቱ ምክንያት የዓለም ክብረ ወሰን ማስመዝገቡ ይታወቃል። ዚዮና ቤተሰባቸውን በስነስርዓትና በተደራጀ መልኩ ያስተዳድሩ እንደነበር የሚገልጹ መረጃዎችም ይፋ ተደርጓል። ሚስቶቻቸው ተራ በተራ ለቤተሰቡ ምግብ በማዘጋጀትና የዕለት ተዕለት ስራዎችን በመከፋፈል ያከናውኑ ነበር ነው የተባለው። የዝዮና ህልፈት የዓለማችን ትልቁ ቤተሰብ አባወራ እንደመሆናቸው ትልቅ ዜና ሆኗል። ይህ ደግሞ በህንድ ሆነ በዓለማችን የተለያዩ ሚዲያዎች ትኩረት አግኝቷል። ቤተሰቦቻቸውና የጎረቤታቸው ሀዘን የበዛ መሆኑን የአካባቢ የዜና ምንጮች ዘግበዋል። መልካም ጊዜ፣ መልካም ቆይታ